እስቲ አትችልም ብላ ተናልጅ ልሞክራት ነው ብሎ ያለ ወዳለ ፣ ስለዚህ ከወደደች እውነቱን ነው። እሱ ልሞክራት ነው እንጂ ወዷት አይደለም ብላ የምታምን ሴት አለች። አንተ ከወደድ ይህ ሃንድረድ ፐርሰንት እንደምትወድ ማንም ብሎ ይናገራል። በቃ ከተመቸች አብረህ ካለ ዞር ዞር እንኳን ማለት በፊት ለፊት ረላሽ ብለ ነው እንጂ እንዴ

ምሳረ ምሳረ ምንታይ የት ላይ ነበር? ምንድነው ማታ ማታ የምትሰራው? ጠዋት ላይ ቁርስ ሰዓት ላይ ሀቢ፣ ምሳረ ምሳረ ምን ታይ ትለኛለች። ምንድን ነው ስላት፣ ማታ ማታ ምን እየሰራህ ነው? ምንድን የምትሰራው ማለት ነው አለች። ማታ ማታ በህልሜ ለምን ትመጫለች ማለት ነው። እኔ ምኮን ብላሌ ነኝ፣ ግን ትንሽ ትንሽ ያው ይገባኛል። አልታማ፣ አዲስ አበባ ልጅ ከሆንሽ ችግር ነው ቋንቋ ማወቅ ከአማርኛዎች በያቅትም ያቁስም በቆምባ ንፍራና አያቅትም አያክተኝ። ኧረ በስመ አብ ልም ፋክ እኮ እያልሽ ኖሮ በአንቀፎ ክትፎ ብላ ማለት ነው። ያስተማረኝ የሆነ ጉራጌ ልጅ በአንቀፎ። እኔ ራሱ ስንት ጊዜ ምርታሜ ነው ምርታሜ ነው። ምርታሜ ማለት ምን ምን ትፈልጋለህ ነገር ነው ምርታሜ ይፋታሉ። መጀመሪያ ይግባቡ። የአባቷን ስም ይወቅና ዘመድ ካላት የሞተ ዘመድ ሁሉ፣ የድሮዋ ኤክሷን፣ ጎረቤቷን፣ የፈታችሁን ቤት የለቀቀችው ይህ ሁሉ ማወቅ አለበት። ምን ነው? የምር አንተ ራሱ ልብክ ቤት ትፈልገኛለች ብለህ ታስባለህ? በጣም እኮ ነው እንደ ጉደኛ ወጣለታል። ይ ቆንጅዬ ልጅ ነው። እኔ መልኩን አላልኩም ወንድም፣ እኔ ስለ መልኩ አይደለም፣ ለሚያወሯት ስለ ሁኔታው ነው። አየሻለን፣ አንቺ ስታወር እየተቀበለ ምን ይወጣልኛል ይላል ለብቻው፣ ግን ማውራት አይችልም

ይሄ አየሽ፣ ሮሚ ለአንቺ ሲሆን ምን ነው? ሮሚዬ፣ ትክክል ነው። ምንም አላደረጉም። ምን አስበሽ ነው? ትክክል ነው። አላረክም ነው? አልደረስኩባትም ነው? ምንድን ነው? አልገባኝም ገና

ስለምን አንሙሙ ነው የምታወሩልኝ? ድንግና እንዴ? ኦኬ እሺ። አስቱ ላይ ስታጠብ እሞማችሁ አንድ አይነት ነው። ማጠብ አይቻልም፣ የሚያጥበው ወንድ ብቻ ነው። የወንድ ልጅም እኮ እንትን እኮ ነው፣ ከእምብርቱ እስከ ጉልበቱ ይሸፍኗል። ግሎብስ እናደርጋለን። ምንም የምናየው ነገር የለም፣ የእሱንም እቃውንም አናየም። ወንድ ልጅ ሲሞትማ፣ እቃችሁ ቆሞ አይደል የምትሞቱት? ሳይደርሱበት ትኩስ ሆኖ ከሞተ በዘነዘናው የሚሰበር እቃ አለ፣ አስቸግሮ ቆሞ

ኖ ኖ ኖ ይሄ ምርጥ መሆን አይደለም። ይሄ ምርጥ መሆን አይደለም። ከዚህ በኋላ ረጁ የምትናገረው ከሆነ ሮሚ ውርድ ከራሴ ምና በዛ የፋሲካ ጠበቃ ነኝ ብላ አትፍራ። አንተ ደግሞ ወይ ደግሞ እንደው እኔ አዳምጠኝ አዳምጠኝ ዛሬ ነገም ከአንተ ጋር ነኝ። አንተ ፍላጎት ካለህ አልፎ እኮ ዛሬ እቆምላለሁ፣ ነገም እቆምላለሁ። ደግሞ ኃይሌን እና ብረታቴን ታውቀዋለህ። በአንተ ደግሞ ከመጡ የመጨረሻ ነው። አትፍራት ውዴ አዳምጠኝ አዳምጠኝ ማናም እሷም ባለፈው እንደዚህ ብላኝ እኮ ነው። አንድ ብሪጅስቶን የምትባላለች እዚህ የሀገር ነገር ሰክሳኝ ሰክሳኝ በንጋቱ አደባባይ ላይ ጥለዋል አላቀሙም ብላ ሳት ውስጥ ተጨመረች። ሮሚ ነገር እያ ያወራል። ቤታ ዩ አሁን ብቻውን ያለው አይደለም ሮሚ፣ አይን አይኔን እያየኝ አውራ እንዴ። ሌላ ነገር የለንም ሀቢብ

የለም እኮ ወይዘሮ ሮማን በመድኃኒዓለም ወይዘሮ ሮማን ገንፎ ትንስሩ፣ በመድኃኒዓለም አንዴ እኔና አቤ እያወራን ምንድን ነው ያልከኝ? ሙቀት የለም ያልከው ገና ነው እኮ። አሁን ገና ነው ማለት ብርድ ነው እናንተ ጋር ገና ነው። ብርድ፣ ኦልሬዲ አንድ ወር ምናምን ይቀርማል። አሪፍ ነው አየሩ። ብቻህን ታዲያ ማደር እንዴት ነው? አልደበረህም? ለጊዜታ ባለቤትህ የለችም ብቻህን ቤት ውስጥ አልደበረህም? አርባ ደቂቃ ዲስታንስ አለን። እኔ ያለሁትኝ ሌላ ቦታ ነው እሷ ያለችው ደግሞ ዱባይ ነው አብረንም ዱባይ እኔም ለመመጣት ይመቸኛል። ኧረ የለም ኧረ በዓል፣ አንቺ ልጅ አፍሪኝ። ምን እና ምን የምታገናኝበት? እኔ እኮ አልተናገርኩም። ዱባይ ስመጣት አስጎበኘኛለሽ ብለሃል። ኖርማን፣ እሱ ችግር የለውም ደግሞ ገንፎክ በጣም ይጠፍጣል። አሁን እኔ አሜሪካ በመጣት እማዬ አዳም ጠኝ ቆይ፣ አዳም ጠኝ ገንፎ ደግሞ በጣም ነው ሞቼ ገንፎ የምወደው ስለዛ፣ ገንፎ ጎበዝ ነው ተብላል። ገንፎን እበላለሁ ሌላ ነገር በርቼ ደህና ደር ብዬ እወጣለሁ። ገንፎ ወዳለሁ እኮ ታዲያ፣ ቁርስ ቁርስ አይቻልም ብለህ ተቆጣኝ። ስለዛ እራስ ስሪ ካልከኝ እሰራለሁ። አብረን መስራት እንችላለን። አዎ፣ ኖርማል ነው። አብረን እንሄዳለን። ምን ችግር አለው ደግሞ ለያቱ እኮ።